የአቡነ አብርሃም አስደንጋጭ መልእክት ሳይሮስ በቅርቡ አቡነ ማትያስን ይገላቸዋል! ብዙ ኦርቶዶክሲያኖችን ያስገደለ እንዴት እሳቸውን ዝም ይላቸዋል? ለነፍሴ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 ሰላም እንዴት ናችሁ? ከዚህ በታች ስማቸውን የምዘረዝራቸው ነው ወንድሞች ሜንሽን እንድታደርጉልኝ እና የምትሰራችሁ እንድትነግሩልኝ በጌታ ፍቅር ጠይቃቸዋለሁ። ምክንያቱ ደግሞ መልካም ወጣት 2017 ኤክስቱራይት ላይ ሙሉ ወጫቸውን የሸፈንኩላቸው ስለሆነ ነው። ከአንድ ዙር በላይ እንኳን ልቆይ ቢሉ ይችላሉ። ወንድም ፈለጋት ናቴዎስ፣ ወንድም ይኮ፣ ወንድም ያያዘለታ፣ ወንድም ደምረው፣ ወንድም ዶሲ ያሳዘኝ፣ ወንድም ጎልደን ኦርቶዶክስ፣ ወንድም መጋቢ ሐዲስ ኢንጂነር ዘአማኑኤል ወንድም ቢኒ የሳንጃ ከፍ ልደታ ማርያም ምስክሬ ናት። እንደ መናፍቅ በጣም ደፈሪል እኔ ከመናፍቅ አንምቀናው አንድ ነገር ነው። እሱም በድፍረታችሁ ጌታ ኢየሱስ ሆይ በጣም ደፋር ሆናችሁ የጠራሻቸው ልጆች ግን እኔ እኮ የሆነ ማህበራዊ ጉዳይ ላይ አንድ ሰው ታሞ ወይ እርዳታ ልንሰበስብ ልንተጋገዝ ምናምን ነበር የመሰለኝ መልካም ወጣት ኑ በኔ ወጪ ልጋብዛችሁ ባንቺ ወጪ ልንድዬ። አትጎጂም ምክንያቱም የዛሬ 15 ቀን አካባቢ ዳዲሽ የጠራውን ጥሪ ስላልሰማን አሁን ደግሞ በአንቺ በኩል የጥሪ መደረጉ ነው። በእውነት በጣም ደፋር ነች ልዱዬ፣ ሰር ዮናታን ዳዲ ያንቺ እንዲህ አይነት ጥሪ አስተላልፎ ነበር። አባሶቹ ገብቷቸዋል። የቀሩት ቲክቶከሮቹ ናቸው። ለእነሱም ይገለጥላቸዋል። ባደም ዮናታን አጀንዳ በሱስ ተስፋው ወቁረጥ በተለያየ ጉዳይ የተጨነቁትን ወጣቶች ከነ ማዕተባቸው ከነ ሃይማኖታቸው ወደ መልካም ወጣትነት መጥተው የኔ ፍላጎት መልካም ወጣት ማፍራት ብቻ ነው የሚለውን ስውር የሆነውን የዮናታን አጀንዳ ዛሬ አንቺ ገልጠሸዋል። ምክንያቱም እኛ ስታይን መልካም ወጣት አንመስልም። ሆይ እኛ ኮ ለሀገር፣ ለቤተ ክርስቲያን በቻልነው አቅም ብዙ ዋጋ የከፈልን መልካም ወጣቶች ነን። ምን አይተሽብን ነው? እጃችን ላይ ሲጋራ አለ? ጉንጫችን ውስጥ ጫት አለ? ሰውነታችንን በጩቤ ስንተለትል አይተሻል? አተን ተቸግረን ስንለምን ታይተናል? ዮናታን ጭምብሉ ሲገለጥ ማተብህን ሊያስበጥስ ሃይማኖትን ሊያስክደህ እንጂ መልካም ወጣት ሊያደርግህ እንዳልሆነ በሊንዱ ንግግር የዮናታን ጭምብል ሃይማኖታዊ ጥላቻ ታይቷል ማለት ነው። መልካም ወጣት ከነማተብ አይቀበልህም። ይሄን ማረጋገጥ የምችለው መልካም ወጣት ላይ ሊንዱ እኛን ጠርታናለች። እኛን ጋብዛናለች። መልካም ወጣት የሚባለው የፓስተር ዮናታን አጀንዳ ሃይማኖት የማስካድ ማህተብ የማስበጥስ ሁኔታ እንደሆነ ግልጽ ሆኖ ታይቷል። ምክንያቱም እኛን መልካም ወጣት በለለመጥራት ሞራሉ አይኖራችሁም። አጀንዳችሁ ሃይማኖት የማስቀየር ምዕመኑን ከቤተ ክርስቲያን ማስኮብለልና ማተብ ማስበጠስ መሆኑን ግልጽ ነው ማለት ነው። ኦርቶዶክሳውያን ባለማተቦች እኔ ማርያምን አንድም ኦርቶዶክሳዊ ወጣት ወደ ዮናታን አዳራሽ እንደማይሄድ አውቃለሁ። ስለዚህ በየቤተ ክርስቲያኑ እየዞራችሁ መስቀል ያለውን ማተብ ግዙና እያሳሰራችሁ ወደ አዳራሽ አስገቡና፣ ከዛ ድራማችሁን ቀጥሉ። በመጨረሻም ሊንዱ እህት አለም እህቴ፣ ወይ አይሆንም፣ አንመጣም። እንግዲህ ቪዲዮ እንደተመለከታችሁ ነው። እንደ መናፍቅ ደፋሪ ለማለት ነው። እንግዲህ ተዋዶ ልጆች ወጣት ቲክቶከሮችን እንግዲህ ዮናታን ጋ መጥተው እንዲማሩ እኔ ስፖንሰር አድርጌ ይሸፍናለሁ እያለች ትገኛለች። እንግዲህ መልካም ወጣትን በአፍ ሳይሆን በተግባር እዚህ ኦርቶዶክሳዊያን ወጣቶች ላይ እንዳሉ በስፋት እየተመለከትን እንገኛለን። የተዋህዶ ልጆች ምስክር ናቸው። እነዛ የደብረ ብርሃን ኢናታኒ ወጣቶች ምስክር ናቸው። እነዛ አዳማ ላይ የሚዘምሩት ወጣቶች ምስክር ናቸው። አዲስ አበባ ላይ በየክቡ የሚያመሰግኑ ወጣቶች ምስክር ናቸው። ለምን እንደዚህ አይነት ነገር እና እግዚአብሔር አምላክ ይልዲያ ልቦና ይከፈተው እንደነለ ያንቺንም ልቦና ይክፈተው ለማለት ፈልጋለሁ የተወደዳችሁ ልጆች እስቲ ወደ ቀጣዩ መረጃ እንለፍ አባ ህፃን እንግዲህ ያስተላለፉት መልዕክት አለ እሱ ቪዲዮ ተመልክተን እንመለስ በትላንትና ግብራቸው በመመለስ ጫካ ሰንብተው ተደብቀው እውነተኞች ከሆኑ አንድ አመት ሙሉ የተሰነበቱ የትስ ምንስ አገልግሎት ሰጡ ከየትኛው ህብረተሰብ ጋር ተገናኙ የትኛውንስ ህብረተሰብ አሳምነው አጠመቁ በየትኛውስ መድረክ ነው እነሱ ተገልጠው አገልግሎት ሲሰጡ የቆዩት? ነገር ግን ክፍተት ፈልገው የሆነ ነገር በሚኖርበት ሰዓት ይሄ የመንግስትም አቋም የመንግስትም የሚሰጡበትም መግለጫ ሚዲያዎቹን አይተናል። በዚህ አጋጣሚ እነዛን ሚዲያዎች በቤተክርስቲያን ስም እናስጠነቅቃቸዋለን። ከቤተክርስቲያን ላይ እጃቸውን ሚዲያቸውን እንዲያነሱ ቤተክርስቲያን የእምነት ቦታ ከእግዚአብሔር ጋር የምንገናኝበት ቦታ እንጂ የፖለቲካ ሜዳም አይደለም፣ የዘረኝነት ሜዳም አይደለም። ቤተክርስቲያን በተለይ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ለሁሉም ብሔር ብሔረሰብ እኩል የሆነ አገልግሎት የምትሰጥ እኩል የሆነ ሚና የምትሰጥ የምትጫወት እኩል የሆነ ለማንኛውም ሰው ሊደረግ የሚገባውን ስጋውና ደሙ አንተ አይሁድ አይነ፣ አንተ ግሪክ አይነ አንተ ኦሮሞነ፣ አንተ ትግሬነ፣ አንተ አማራነ፣ አንተ ጉራጌነ፣ አንተ ቤንሻንጉል ጉሙዝነ፣ ጋምቢላነ ብላ አትለይም። የኢትዮጵያ ስጋውና ደሙ ልክ ክርስቶስ በቀራኔው አደባባይ ለሰው ላመነበት ሰው ሁሉ ላመኑበትም ላላመኑበትም ጭምር ነው ስጋውን የቆረሰ ደሙን ያፈሰሰው። በዚሁ መሰረት ኢየሱስ ክርስቶስ ያደረገውን እቺ ቤተክርስቲያን ዛሬ እያደረገች ነው ያለችው። ለማንም ሰው በዘሩ አይደለም የምትቀበለው ሁሉም በኢትዮጵያ ውስጥ ያለው ሰማንያ አምስቱን ብሔር ብሔረሰብ በራሱ ቋንቋ በራሱ ባህል በራሱ ታሪክ ንስሐ ገብቶ መምጣት ብቻ ነው የሚጠበቅበት እንጂ የት ነው ዘርህ፣ ምንድነው ቀለምህ የማትል ቤተክርስቲያን ናት። እቺን ቤተክርስቲያን ግን ዘረኛ ሊያረጉ ዘረኛ አስመስሎ ለመሳል ትላንትና አይታቸዋል ሲሰጡ የነበሩትን መግለጫ፣ የአምስት ኪሎ ሲኖዶስ እያሉ ነበር የሚናገሩት። ቤተ ክርስቲያን እኮ እኛ የምናውቀው አንዲት ቤተ ክርስቲያን፣ አንዲት ኩለንተናዊት፣ ብሔራዊት፣ ታሪካዊት፣ አንድ ፓትሪያርክ፣ አንድ ሲኖዶስ፣ አንድ መንበር ብላ ነው የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የምታወቀው። እኛና መንፈስ ቅዱስ ብለው ነው ሲናገሩ በድፍረት ያየ ነው። የትኛው መንፈስ ቅዱስ? በሌለ በተሻረ ስልጣን፣ በተወገዘ ስልጣን። እንዴ አሪዮስ ከተወገዘ በኋላ እኮ ንስሐ ገብቶ ከመጣ ይመለሳል። ንስሐ ሳይገባ እንደ ሌሎቹ እንኳን ንስሐ ለመግባት እድል ያልሰጡ ሰዎች ናቸው እነዚህ አራቱ ኤጲስቆጶሳት፣ ኤጲስቆጶሳቱም አይደሉም ለኔ። እንደውም የሲኖዶሱ ቃል አለኩ ከዛሬ ጀምሮ ቪዲዮን እንደተመለከታችሁ ነው። ኦርቶዶክሲያን አሁንም በሰሜን በደቡብ በምስራቅ በምዕራብ ላይ እንግዲህ ተቃውሞ እንደቀጠለ ነው። ማህበረ ቅዱሳን ጨምሮ ማለት ነው አቡነ ሳይሮስ እንግዲህ ለዚህ ቦታ አይገቡም እያሉ ይገኛሉ። የተዋዱ ልጆች ማለት ነው ብዙ ወጣቶች ደም እንዳለባቸው እየተገለጸ ይገኛል። የሻሸመኔ የሰማዕታት ምስክር ናቸው፣ እነዛ በያቤሉ ላይ የረገፉ ወጣቶች ምስክር ናቸው፣ በሁለት ዮሐንስ የተገደሉት ወጣቶች ምስክር ናቸው ለማለት ፈልጋለሁ። እስቲ አቡነ አብርሃም የመጨረሻ መልእክታቸው ለተዋዱ ልጆች እነዚሁም ለቤተክርስቲያን ልጆች አስተላልፈዋል አለማለት ነው። ቪዲዮ አለ ተመልክተን እንመለስ። እኔም አደራ ብዬ መልእክት ማስተላለፍ የምፈልገው ሃይማኖት ሃይማኖት ነው ሃይማኖት ስንል ሲመቸን ከፍ አድርገን የምንናገርለት የምንመሰክርለት፣ ሳይመቸን ደግሞ አይ ጊዜው አይደለም ብለን አንገታችንን ደፍተን አንደበታችንን ለጉመን ዝም የምንልበት አውድ ወይም አደባባይ አይደለም። ሃይማኖት ቢመቸንም ባይመቸንም፣ በመከራም ውስጥ ሆነን በደስታም ውስጥ ሆነን በማንኛውም ጊዜ ሆነን ስለ ሃይማኖት ተግተን የምንሰራበት አስፈላጊውን ዋጋም የምንከፍልበት እንጂ አስፈላጊውን ዋጋም የምንቀበልበት እንጂ ዝም ብለን በጊዜያዊ ነገር አንድ ሰሞን ሞቅ ደመቅ አድርገ ነው ሌላ ጊዜ ደግሞ አፋችሁን ያዝ ያዙ እንደሚባሉ ሕጻናት አይነት አፋችንን ይዘን ዝም የምንልበት ጉዳይ አይደለም። ልጆች እንደተመለከታች ነው። የአባታችን ቡራኬ ይደርብን። ድንቅ የዘመናችን ጀግና አባት ናቸው። እንግዲህ ለሶስት ዓመት ሁሉንም ከውስጥም ከውጭም የነበረውን ግፍ ይችለው ለተዋሕዶ ሃይማኖታችን እንግዲህ ሲያገለግሉ የነበሩ አባታችን ናቸው እና በእድሜ በጸጋ አሁንም ይጠብቃቸው ለማለት ፈልጋለሁ። ለገንዘብ ሳይሆን ለሀቅ የቆሙ አባት ናቸው። አባትነትን በተግባር ያሳዩ ናቸው። እንደሌላው በገንዘብ ያልተሸወዱ፣ በዘር በጎጥ ያልተከፋፈሉ ድንቅ የዘመናችን አባት ናቸው። ልናመሰግናቸው፣ ልናከብራቸው፣ ልናወድሳቸው ይገባል። አቡነ አብርሃም ባሉበት እግዚአብሔር አምላክ ይጠብቁት ለማለት እንፈልጋለን ማለት ነው። ወደ መጨረሻው መረጃ ሳልፍ እንግዲህ ብፁዕ አባታችን አቡነ ማትያስ ያስተላለፉት ሰበር የሚባል መረጃ አለ። እሱን ቪዲዮ ተመልክተን እንመለስ። የኢትዮጵያ ሕዝብ ከእንግልት የተለየበት ጊዜ ብዙ እንዳልሆነ ይታወቃል። ለእንግልት እየተዳረገ ያለው የሌሎች እጅ ባይለየውም በዋናነት በገዛ ልጆቹ ነው። እናት በገዛ ልጆቿ ስትንገላታ ማየት እጅግ አሳዛኝ ነገር ነው። እንደዚህ ያለው ነገር በደንብ ያልታሰበበት አካሄድ በብስለትና በንስሐ ማስተካከል አሸናፊነትን እንጂ ተሸናፊነትን አያሳይምና ሊታሰብበት እንመክራለን። ከዚህ አንጻር ኢትዮጵያን ወደ ተሻለ ልማትና እድገት እናሻግራለን ብላችሁ እየደከማችሁ ያላችሁ ያላችሁ ወገኖቻችን እባካችሁ መለስ ብላችሁ እናታችሁ የተንገላታችበትን እዩና በቃ በሉ። ሁሉን የሚያግባባ ነገር ፈልጉና ችግሮቹን በሰላማዊ ውይይት ፍቱ። በዚህ አማራጭ እናት ሀገር እፎይታ እንድታገኝ አድርጉ። ይህንም ለውድናት የሚደረግ ካሳ አድርጋችሁ ሰዱት። የቤተ ክርስቲያናችን ወቅታዊ መልእክትና ጥሪም ይህ ነው። እንግዲህ ቪዲዮ እንደተመለከታችሁ ነው። አባታችንን በእድሜ በጸጋ ይጠብቅልን። እንግዲህ ብዙ ኦርቶዶክስያኖችን ያስገድለው አቡነ ሳይሮስ ዛሬም አቡነ ማትያስ ላይ እጁን አለማንሳቱ ብዙ ተዋሕዶ ልጆች እርግጠኛ አይደሉም። አሁንም እንግዲህ እንዳይገደሉ በጣም እየተፈራ ይገኛሉ። ኦርቶዶክሲያኖች ብዙ መላምቶችን እያስቀመጡ ይገኛሉ። ከወዲሁ ጥንቃቄ እንዲደረግ እያሳሰቡ ይገኛሉ ማለት ነው። እግዚአብሔር አምላክ ሁሉንም ነገር እንደሚያስተካከል ተስፋ አረጋለሁ። ሁላችንም በጸሎትን በርታ ለማለት እፈልጋለሁ። አባታችን ብፁ አባታችን አቡነ ማትያስን እግዚአብሔር አምላክ ይጠብቃቸው ባሉበት ለማለት ፈልጋለሁ። እንግዲህ ወቅታን አዳዲስ መረጃዎችን ወደ እናንተ አደረስን። እንኳን ለመቤታችን ለቅዱስ ድንግል ማርያም አመታዊ ክብረ ባለው ሰላም አደረሳችሁ ይላል። መልካም በዓልን ተመኘንላችሁ። በቀጣይ ወቅታን አዳዲስ መረጃ እስከምንገናኝ ድረስ ግን ሰላም ቆዩ።